ስሜ ዶክተር አህመድ አበበ ባላለሁ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የዩሮሎጂ ሰብ ስፔሻሊስት ሐኪም ነኝ። የሽንት ኢንፌክሽን ማለት በሽንት መስመር ውስጥ ጀርሞች በመግባት የሚፈጥሩት እክል ማለት። የሰውነት አካል አሰራር በራሱ ለሽንት ኢንፌክሽን የሚያጋልጡ ምክንያቶች አሉት። ለምሳሌ የሽንት መውጫ ጫፍ ሰገራ መውጫ ጫፍ ቅርብ መሆኑ የተለያዩ ባክቴሪያዎች በቀላሉ የሽንት መውጫ ሊገቡ ይችላሉ ማለት ነው። በተለይ የሴቶች ር ከሽንት ፊኛ እስከ ሽንት መውጫ ያለው አጭር ከመሆኑ አንጻር ባክቴሪያዎች በቀላሉ ወደ ሽንት ፊኛ ሊወጡ ይችላሉ። ይሄ አንዱ የተገላጭነት መንስኤ ነው። ሁለተኛ እድሜ ነው። እድሜ፣ ህፃናትና እድሜያቸው የገፉ ትላልቅ ሰዎች የሰውነታቸው የመከላከል አቅም የህፃናቶቹ ገና ያልዳበረ የትላልቆቹ ደግሞ የደከመ በመሆኑ በቀላሉ ለሽንት ኢንፌክሽን ይጋለጣሉ ማለት ነው። ሌላው ለሽንት ኢንፌክሽን የሚያጋልጡ ነገሮች የሽንት መስመር ላይ የተፈጠረ ሌላ ህመም፣ መዘጋት ሊሆን ይችላል። በጠጠር ወይም በስትሪክቸር የምንለው አለ። ወይም ወንዶች ላይ የፕሮስቴት እብጠት ካለ የሽንት መስመሩ መዘጋት ይኖራል። ይህ ለባክቴሪያዎቹ ምቹ የሆነና ባክቴሪያዎች በቀላሉ ሊዛመቱ ሊራቡ ይችላሉ ኩላሊት ጠጠር ወይም የሽንት መስመር ሽንት ቱቦዎች ላይ ጠጠር ካለ አብሮ ባክቴሪያ የመቀመጥና ኢንፌክሽን የመፍጠር እድል አለው። የመጀመሪያው የሽንት ኢንፌክሽን ለመከላከል የሚጠቅመን ዘዴ ብዙ ውሃ መጠጣት ነው። በእኛ ሀገር አጠቃቀም ስድስት እስከ ስምንት ብርጭቆ ውሃ በ24 ሰዓት ውስጥ ወይም ደግሞ በሊትር እንመዝነው ካን ከሁለት ሊትር በላይ አንድ ወጣት ወይም ትልቅ ሰው እንዲጠቀም እንመክራለን ማለት ነው። ሁለተኛ የሽንት መውጫ ጫፍ ላይ እርጥበትና ሙቀት ካለ ባክቴሪያዎች በቀላሉ መራባትና ወደ ሽንት ቱቦ የመግባት እድል አላቸው። ያን አካባቢ ከእርጥበትና ከሙቀት መቀነስ ያስፈልጋል። ከተጸዳዳን በኋላ በተለይ ለሴቶች መታጠብም ቢሆን በሶፍት ማጽዳትም ቢሆን ከሰገራ አቅጣጫ ወደ ሽንት ቱቦ አቅጣጫ ሳይሆን ወደ ኋላ እንዲያጸዱ ይመከራል። ካፌን የበዛባቸውን መጠጦች ብዙ ጊዜ የምንጠቀም ከሆነ የሽንት ፊኛ መቆጣት ስለሚፈጠር በቀላሉ ባክቴሪያዎችን የመያዝ አቅም ሊኖረው ይችላል። እንደዚሁም አልኮል መጠጣት። ያለባበስ ሁኔታ ነው። ሽንት መውጫ አካባቢ እርጥበትና ሙቀት እንዳይኖር ኮተን ወይም ከጥጥ የተሰሩ የውስጥ ልብሶችን መጠቀም የተሻለ ነው። እንደዚሁም ደግሞ ሰፊ ሽንት አወጋገድ ስነ ምግባር ነው። አንድ ሰው ሽንት የመምጣት ስሜት ካለው የሚመከረው ወዳሁን እንዲሸና። ይህም ሽንቱ በሚቆይበት ሰዓት ሊፈጥር የሚችለውን ባክቴሪያዎችን የማከማቸት ነገር ለማስወገድ ይጠቅማል። ከዛም ባለፈ ሽንት በሚሸናበት ጊዜ መስመር ላይ የነበሩ ባክቴሪያዎችን ጠርጎ የማውጣት እድል ስላለው ማንኛውም ሰው ሽንት በሚወጣበት ጊዜ ወዳሁን እንዲሸና ይመክራል ፕላስ ሙሉ እንዲሸና ህክምና በሚደረግበት ጊዜ ብዙ ጊዜ ሽንት ኢንፌክሽን እየተባለ የተለያዩ መድኃኒቶች ይወስዳሉ። ያለ ሐኪም ትዕዛዝ አለመውሰድ። በተጨማሪም በተደጋጋሚ ለሽንት ኢንፌክሽን ከተባለ የዩሮሎጂ ስፔሻሊስቶች ጋር መሄድ የተሻለ ይሆናል።